ከባሪያዎች ለመጀመሪያ ጊዜ አመነው እርሱ ነው። ገና አስር አካባቢ ሳይሞሉ ጊዜ ነብስ ላ ሰለም ትውልዶች ገና አስተማስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው። ቢላል መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁነል አወሉ፣ እነዚያ ቀዳሚዎቹ የመጀመሪያዎች ብሎ አላህ ካወደሳቸው መካከል ቢላል በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታ እና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል እና የእሱ ፈቃደኛ አልነበረም። ይሄን በሰንባ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ፣ መሐመድን አትከተል ካሉ ነገር አሰቃይቼ እገልሃለሁ። እንዲህ በቀላሉ አይደለም አሰቃይቶ እንደሚገድለው ነገር ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለከውን በእኔ ላይ ማድረግ ትችላለህ፣ እሱም እኔ ከኢስላም አልመለስም አለ ከዚያም በኋላ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ። በዚያ ላይ እርጋኑን አደረገው። ከዚያ ድንጋይን ጫነበት፣ በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አይነሳለም ይሄን ድንጋይ ብሎ ይታወቁ። በዚህ ሁኔታ እየተሰቃያለ እየተሰቃየ ያለ ያኔ አሐዱን አሐድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው። ሶስት መቶ ስልሳ አማልክቶች ታቸዋል። እነዚህን ለት መናት ብዛ ሁበል ምናምን የሚባሉ ነገር ግን ቢላል አሐዱን አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢ ሰለላሁ አለይሂ ወሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሀዱን አሀድ ሲል ሰሙት። ካጠገቡ እያለፉ ያ ቢላል ሰዩነጂ ከአሀድ ብለው ተናግረውት ሄዱ። ቢላል ሆይ፣ ይህ አንድ የምትለው አምላክህ ያድነህ፣ አልጠብቃሉት ሰዩነጂ ከአሀድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ እየሄዱ ነቢያችን ሰለላሁ አለይሂ ወሰለም አቡበክር ስዲቅ ረድየሏህ አንሁን አገኙት። አቡበክር ስዲቅ ደግሞ ከአመኑት መካከል ነው ከመጀመሪያዎቹ ስለታችኋል ካመኑት መካከል። ከዚያ በኋላ አቡበክር ሲድቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነጻ አውጣው ቢላልን አሉት። የመካ ከሀዲያኖች ንጉሶች እያሰቃዩት ነውና አቡበክር ስዲቅ የነቢያችን ሰለላሁ ዐለይሂ ወሰለም ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው፣ ይህም ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገው በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው። አቀረቡለት፣ ምንም ሳይከራከር ገዛም ገንዘባቸውን ከፈላቸውና ራሱ አቡበክር ስዲቅ ረድየሏህ አንሁ ድንጋዩን አነሳለት፣ ቆሻሻው እንደዚህ አራግፉ፣ አቅፎ ይዞት ሄዳ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ባህሪያ ደቃ ምናምን የሚባል ነገር ድምጥማጡን አትፍተውታል። ሂድና ወንድምህን ብለው ነው የገለጹት። ያንን ባህሪያ ብሎ አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነጻ አውጠው አሉት። አቡበክር ስድቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ ዐለይሂ ወሰለምን ከዚያም በፊት ይወዳቸዋል። እርሳቸውን በጣም ልዩ ክብር ሰጡት። በጣም ይወዱት ነበር። በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነብ ስለ ላ ስለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያለው ይቀመጣሉ። ነብ ስ ላ ስለም ቢላል ሲመጣ ግን እና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይሄ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው። ያው እና የዓለም ታላቅ የሆነ ሰው ነብ ስ ላ ስለም እርሳቸው ክብር ሰጥተው ያሳዩቸው ነበር፣ በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳዩቸው ነበር። ባሪያ ነው ወይንም ጥቁር ነው ሀበሻዊ ነው ብለው ላ ዝቅ ያደርጉ ነቢያችን ሰለላሁ ዐለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈልዩአዝን ቢናስ ፈኢነሁ አንዳ ሶውተን አሉ። አዛን የሚያደርገው ለነብ ስ ላ ሰለም ማን ነው ተብሎ ሲባል ጊዜ ሲፈለግ ራሳቸው ምናሉ ቢላለን እዛዙት፣ እርሱ ነው አዛን የሚያደርገው።

የጫማ አንኮቴ ሰማሁኝ ያሉት በምድር ላይ እየተንቀሳቀሰ እያለ ነቢያቸው፣ ሰለላሁ ዓለይሂ ወሰለም የዛኔ ሰባቱን ሰማ ያድርገው በሄዱ ጊዜ ጀነትን አይተዋል። አ ጠላዕት ፊል ጀና ብለዋል፣ ጀነትን አይቻለሁ ብለዋል። የዛኔ የጫማ አንኮቴ ያሰማቸው አላ ምንድን ነው ይሄ ብለው ሲጠይቁ፣ ይህ የቢላል የጫማ ኮቴ ነው። ምድር ላይ የተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው። ቢላል የጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሀዲስ ላይ ከእኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው ከእርሳቸው ጋር እኩል ጀነት የሚገባ ቦታቸው አላር ከነቢያቸው ሰለላሁ አለይሂ ወሰለም ጋር እኩል ጀነት ይገባል ይሄ ነው ቢላል ቢላል በዚህ ሁኔታ ዛን በማድረግ ለነብ ሰለላሁ አለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ መጀመሪያ የሞቱት ነብ ሰለላሁ አለይሂ ወሰለም ናቸው ከዚያ በኋላ ነው ቢላል የሞተው ቢላል ረድየሏህ አንሁ ነቢያቸው ሰለላሁ አለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም ወላሂ መቀመጥ አልቻለም ያጀማ በቃ መሄድ አለብኛል። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል፣ አትሄድ። ለምን ትሄዳለህ አለው። የነብያችን ሰለላሁ ዐለይሂ ወሰለም ህልፈት በቃ እኔ ልቤን እንሰብሮታል እና እርሳቸው የሌሉበት ሀገር ድጋሜ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረንና ማዛ የምናገኝበት አለፈ እኮ። ያ ቀን በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ አይ አትድብን፣ አዛን አድርግ ቀጥል ሲለው አቡበክር ሲዲቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደ ገዛኝ በገንዘብህ ነፃ እንዳወጣኝም አውቃለሁ ንብረትህ ነኝ አሉ አለው። ንብረትህ ነኝ፣ በገንዘብህ ነፃ ወጥታኸኛል ከባርነት ቀንበር አረሳ ቢያንቀን አለ። አትድ ብለህ ከከለከልከኝ የአንተ ባሪያ ነኝ እና ወደየትም አልሄድም አልሄድብህም አለ። ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አለ። ድጋሜ መቀመጥ አልቻልኩም ማለት ነው። አቡ በክር አለቀሰ። እንደዚህ ሲለው እኔ ለዛ ብዬ አይደለም ቅር ያልኩ፣ አንተ እዛም በምታደርግ ጊዜ የነቢያችን ሰለላሁ ዓለይሂ ወሰለም ጊዜ ታስታውሰናለ፣ ለዚህ ነው አሉ። ፈቃደህ ካልሆነ በቃ መሄድ ፈቃደኛ ሆኛ ያለሁ ሄድ እንደፈለግ ካለ እሺ አለ። ሄደ፣ በቃ መቀመጥ አልቻለም። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ። ቢላል ረዲየሏሁ አን ከዚያ በኋላ በዚያ ባለበት ጊዜ ነው ከእለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲላሁ አንሁ ሻም ላይ ሶሪያ ላይ ሚስት አገቶ እዚያ እየኖረ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በካ ረዲላሁ አንሁ ሚስቱ ይቅርታ ሚስቱ አለቀሰች። ምን ሆናሽ የምታለቅሺው አላት። በደን ያ ነልቅ ለሕይም በነገ ከወዳጆች ሀገር ከነብሱ ሁለት ሰለም ጋር ልገናኝ ነው። ምንም ያስለቅፍ ነገር የለም። እንዳው ልትደስ ይችላል የሚገባ ከዚህ ከህልፈቴ በኋላ ከእርሳቸው ጋር ልገናኝ ስለሆነ እያለ ተናገረ ማለት ነው። በዚሁ ላይ ከእለታት አንድ ቀን ህልም ያህል ይባላል። ቢላል ረድየሏህ <سؤال> አንሁ ነቢያችን ሰለላሁ አለይሂ ወሰለም በህልሙ መተው ለምንድን ነው ቢላል የማትዘይረ? ብለው ወደ መዲና እንዲመለስ ተናገሩት ይባላል። ከዛ በኋላ ቢላል ረድየሏህ አንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልና አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢ ሰለላሁ ዓለይሂ ወሰለም ካረፉ በኋላ የነቢ ሰለላሁ ዓለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት ለመኑት አዛን አድርግ ብለው አያታችን ነቢያችን ሰለላሁ ዓለይሂ ወሰለም ናቸው ታውቃለህ

ይሄን ጨረሰ። አሽሀዱ አነ ሙሐመደን ረሱሉላህ የሚለውን መጨረስ አልቻለም። ሙሐመድም የአላህ መልእክተኛ ናቸው የሚለውን ማለት ነው። በቃ ይሄን በጣም አለቀሰ ይባላል። የዛኔ እንዳለ የመዲና ህዝብ ድምፁ ሲሰማ ጊዜ የአላህ መልእክተኛ መሆናቸውን ሙሐመድን መሰክራለህ የሚለውን ቃል ሙሉ የመዲና ህዝብ አለቀሰ። ብሬክው እና ይህ ነው ቢላል ረድየሏህ አንሁ ታሪኩ ባጭሩ። ቢላል ጀነት እንደሚሆን ነቢያችን ሰለላሁ አለይሂ ወሰለም መስክረውለታል። ይሄ ትልቅ ጸጋ ነው ለእርሱ ይህን ይመስላል። ደስ የሚልም ያሳዝን ደስ ደስ

ጥያቄው ምንድን መሰለህ? አንዳንድ ጊዜ በቴሌግራም ገጠር ምናምን ያለን ሰዎች በቴሌግራም ዳዋ ምናምን እንሰማለን እና ያው አንዳንድ ሰዎች አዲ አርገውን ነው የምንማረው እና ስንማር ጥያቄውም ላይ መሰለህ አንዳንድ ሰዎች ይመጡና ገሌን የገሌን ትምህርት ተጠንቀቁ፣ ከእነሱ አትማሩ፣ እንደዝ ናቸው፣ እንደዝ ናቸው ይሆናልና እና እንደዚ ያለውን የሚማርን ሰው አቂዳው እንደዚህ ነው አቂዳው እንደዚህ ነው እያሉ ያደናግሩናል። እና እኛ እንዴት ነው ማን ትክክል እንዲሆን ማወቅ የምንችለው በምንድን ነው? እሺ ቁርአን እና ሀዲትን በቀደምት መልካም ሰለፎች ውስጥ ግንዛቤ የሚገነዘብ ሰው ከእነዚህ ሰዎች እውቀትን ውሰዱ። ሰላም አሌይኩም። በረካት ሆስ ነውማ፣ በረካቶች እንዴት ነው ሁሴ? አልሐምዱላ። እኔ ሶስት ጥያቄ ያለኝ ሁሴ ልጠይቅህ ነው። አንደኛው አንድ ጓደኛ ነው ጠይቅልኝ ብሎኝ ነው። ባለቤት ደህና ነው ስሉ አልሐምዱላ። እና ሁሴ ባለቤቱ ኦርቶዶክስ ነበረች እሱ ሙስሊም ነበረ እና ኒካ ሳያስሩ ነበረ የሚኖሩት። ከዛ ወለድ አንድ ልጅ ወለዱ። ከዛ ወለዱና በእምነት የመጣ ተጣሉ፣ ተለያዩ። መልሰው ደግሞ ታረቁና እሷ ሰለመችና ኒካ አስረው መኖር ጀመሩ። እና ልጅ ወልደው አሁን አብረው ነው ያሉት። እና ያ ነገር እንዴት ይታያል ልጁ ማለት ነው። አንዱ ጥያቄ እንደገና እንዳለስ ኒካ ስረው መኖር ይችላሉ። ልጁም የእነሱ ነዋ። የዛኔ እንዴት ያለ ኒካ ነው አረብ ከልጅቱ ጋር ሲኖር የነበረው? መጀመሪያ የተወለደው ያለ ኒካ ነው፣ መጀመሪያ ማለት ነው። አንድ ልጅ አላቸው። እሺ፣ ለማንኛውም እሱ እንደ አባት ሊቆጠር አይችልም? ስለዚህ ምን ማድረግ አለበት? ሚስቱ ነች በቃ፣ ልጆችን ያሳልገል ያ ልጁ የእሱ ልጅ አይደለም ማለት ነው። አባትነት መጠሪያ አይኖረውም። አንድ ሰው አባት ነው ሊባል የሚችለውን በእስላም ሸሪያዊ ኒካ አድርጎ ሲወልድ ጊዜ እንጂ በዝሙት የወለደ ሰው አባት የሚል መጠሪያ የለውም። እሺ፣ ሁለተኛው ጥያቄ የሸሪያ ፍርድ ቤት ስንሄድ ሙሉ ለሙሉ የሌላ እምነት ተከታይ ነው እየሰሩ ያሉት ማለት፣ ፈራጁ ሳይሆን ሌላ መስተንግዶ የተለያየ ቦታ የሚሰራው ውስጥ ላይ ስትገባ የሌላ እምነት መዝሙር ወይ የሆነ ነገር ተከፍቶ ነው የምትሰማው። እና ያ ነገር እንዴት ይታያል? በእስልምና እንዴት እንዴት ሸሪያ ፍርድ ቤት። አዎ፣ የኢትዮጵያ አሁን እኛ ጋር ሸሪያ ፍርድ ቤት ስትሄድ ሙሉ ለሙሉ የሌላ እምነት ነው እየሰራ ያለው። መዝሙር ተከፍቶ፣ ዛሬ ያው እምነቱ ሻማ በርቶ፣ የተለያየ ነገር ነው የሚደረገው። ገብቶ አላ ግን እንዴት ይታያል ነው? እኔ ግራ ስለገባኝ ነው። ሸሪያ ፍርድ ቤት ሆኖ ከሙስሊሞች ውጭ እየሰሩ ነው እዛ ውስጥ። አዎ፣ ሰራተኞቹ ሙሉ ለሙሉ ከሙስሊም ውጭ ነው። ቢያንስ ሁለት ሙስሊም ወይ አንድ ሙስሊም ነው የምታገኘው እንጂ ሙሉ ለሙሉ የሌላ እምነት ተከታይ ነው። እነዚህ ሸሪያ ፍርድ ቤት አይባሉ። አዎ፣ እኔ ግራ ገባኝ። የሆነ ሰው ምስክር ሁን ተብዬ ሄጄ የእምነቱ የሌላ እምነት ተከታዮች የራሳቸው የሆነ ያው እንትን ከፍተው የተለያዩ ነገሮች ክንዋኔዎች አየውኝ ያ ፈራጁ ብቻ ውስታዙ ብቻ ነው እንጂ ያለው ሌላው የተለያየ እምነት ነው ያለው። ቆይ ዘበኛ ምናምን እንደዚህ ጠባቂዎች ከሆንክ አይደለም፣ አይደለም። ውስጥ ውስጥ ቢሮ ውስጥ ውስጥ ቢሮ ውስጥ ምን የሚያደርጉት ለምሳሌ ሄደ አንተ ፍርድ ቤቱ የሆን ነገር ፈልገ ስትሄድ እንደዚህ እንደዚህ ፋይል የሚጨርሱልህ የሌላ እምነት ናቸው። መጨረሻ ላይ የሚፈርዱት ብቻ ውስጣዙ ናቸው እንጂ ሌሎቹ ሙሉ ሙሉ ከስር ጀምረህ እስከ ላይ ያለው ሌላ እምነት ነው። ይሆንም እንደዚህ ሸሪያ ፍርድ ቤት ጋዊ ከእርሱ ጋር ያንን ነገር የሚፈርሙት ሁሉ ነገር የሚያደርጉት የሚሰጡት ምናምን መስሎ አልነበረችም። እንደዚህ ከሆነ እነሱ ናቸው የሚሰሩት። የሶስተኛ ጥያቄ ደግሞ ንግድ ባንክ ነው። ከወለድ ነፃ ነው የእኔ አካውንት። ይሄ እኔ ነው የምነግርህ። ከወለድ ነፃ ነው የከፈትኩትኝ እና ብር ትርፍ አተርፈናል ብለው ገቢ ያደረገልኝ ወደ ዘጠኝ ሺህ ብር ማለት ነው። ምንድን ነው መጅልስ ለመዝ የሚላል ይህን ነገር ሸሪያ ፍርድ ቤት ማለት በቁርአን እና በሀዲስ የሚያስተዳድር ፍርድ ቤት ማለት ነው። ስለዚህ በውስጡ የሚሰሩት እነዚህ ሙስሊሞች ሆ ይሄ ጥበቃ ምናምን ከሆነ ችግር የለውም ነበር። አረ ጥበቃ አይደለሁ ሲ ውስጥ ነው ውስጥ ገብተህ ወረቀት የሚጽፉልህ ፋይሉ የሚያወጡልህ ሙሉ ለሙሉ እዛ ጋር ሂድ የሚሉ የሌላ እምነት ናቸው። ምንድን ይሄ በጅል ስራውን ያልገባኝ ማለእኛማልገባ የሙስሊሞችን ጉዳይ በተለይ ሸሪያ ፍርድ ቤት እዚህ ላይ ነው ትኩረት ሊያደርጉ የሚገባው የኒካህ ጉዳይ፣ የውርስ ክፍፍል ጉዳይ ምናምን ይሄ ሸሪያ ፍርድ ቤት በጣይ ደግሞ ንግድ ባንክ ነው። ንግድ ባንክ ላይ አካውንት ከፍች ያለውኝ እና ከወለድ ነፃ ነው። ከወለድ ነፃ እንጂ አያስተናግድም ያ ብራንች። እና የሆነ ሰዓት ላይ ዘጠኝ ሺህ ብር ገቢ ያደረገልኝ ባንኩ ማለት ነው። እኔ እኮ ከወለድ ነፃ ነው የከፈትኩትኝ እና ምንድን ነው የብር ስላቸው በአመት ሂሳብ ይሰራ ና የብር ትርፍ ነው ባንኩ ያተረፈው ሼር ያደርጋል ከስትምሮቹ አሉኝ። እና ይሄ እንዴት ይታያል? ከወለድ ነፃ ነው አካውንቴ። ባንኩ የሚያስተናግደው ቅርንጫፉ ከወለድ ነፃ የሆነ እንጂ ከወለድ ነፃ የሆነ አያስተናግድም፣ ራሱ የቻለ ነው። እና የሆነ ሰዓት ላይ አመት ከሞላው በኋላ ወደ ዘጠኝ ሺህ ብር ገቢ አደረጉ አካውንቴ ላይ። ሄጄ ምንድነው ቢስጠይቃቸው ባንኩ ያተረፈው ትርፍ ነው። በአመት ሂሳብ ይሰራና ሼር ያደርጋል። ከስተምሮቹ ምናምን አለኝ ገንዘብ የሆነ ገንዘብ አስቀምጣቸው ከዚያ ተጨማሪ ሚያኩል ቁር ደንጀራ ነፋን ፈወሪባ ይሄ ወለድ ነው። ስሙን ቀይረው ቢሰጧቸውን ወለድ ነው። ማንኛውም ትርፍን ያስገኘ የብድሮ አይነት ሁሉ ወለድ ነው። መቶ ሺህ ብር ያስቀምጠ መቶ አስር ሺህ ብር አድርጎ የሚሰጠ ከሆነ ይህ ወለድ ይባላል። በስጦታ መልክ በሀዲያ መልክ ከሆነ ችግር የለም። ለምሳሌ የሆነ ሰው አበደርከው መቶ ሺህ ብር አበድረኸው ልክ ሲመልስልህ ጊዜ ይሄ ስጦታ ነው። ከገንዘብ ጋር ደግሞ የማይገናኝ ስጦታ ሀዲያ ብሎ ጨምርለህ ችግር የለው። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን አድርገዋል። ሰዎችን ተበድረው ልክ ሲመልሱ ጊዜ ተጨማሪ ጨምረው ስጦታ የሰጧቸው ነበር። ስጦታ እንደ ስጦታ ከሆነ ችግር የለውም። ቦታ አለ ጀዛኩሙላሄር ግን የሸሪያ ፍርድ ቤቱ ነገር ውስታዞቹ እንዲሁም